የቀድሞ የፌዴራል መጅልስ ፕሬዝዳንት ተቀዳሚ ሙፍቲ ሀጅ ዑመር እድሪስ በጠና መታመማቸው ተገለጸ። ከ2011 ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በመሆን ለሶስት ዓመታት እንዲሁም ለረጅም ዓመታት በተለያዩ ኃላፊነቶች መጅሊሱን ያ ዱዓ ማረግ ካልቻለ ዝም ባል ራሳችሁ ላይ ነው መጥፎ ነገር የምታመጡት። ታሞ በአላህ ሱብሃነሁ ወተዓላ አምር ውስጥ ያለ ሰው መታመም፣ ረሱልም ለሰላቱ ወሰላም ታመዋል ሳቢዎቹም ታመዋል። የምናከብራቸው የምንሳሳላቸው የምንወዳቸው ሼህ ሀጂ ዑመር ሙፍቲ በጠና ታመው ህክምናቸውን ሆስፒታል እየተከታተሉ ነው ያሉት። በዓለም ዳርቻ የምትገኙ እህቶቼ ወንድሞቼ ሙ አሌይኩም ራህመቱላሂ ወበረካቱ በያላችሁበት አላ ይጠብቃችሁ። በያላችሁበትም ዶ አድርጉ። የቀድሞው የፌዴራል መጅልስ ፕሬዚዳንት ተቀዳሚ ሙፍቲ ሓጂ ዑመር እንድሪስ በጠና ታመዋል እየተባለ ነው እና እስኪ ዶ አድርጉ። አላ ሀፊያቸውን ይመልስላቸው። አላ ያፊያውን ካባ እንዳለብሳቸው ሁላችሁም ዶ አድርጉ። ለሁሉም ሙስሊም የቀረበ ጥሪ ነው ና ሙፍቲ ሓጂ ዑመር እንድሪስ ከ2011 ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት በመሆን አገልግለዋል። ከዛ በፊት ደግሞ በመጅሱ ውስጥ የተለያዩ ኃላፊነት በመሸከም ያገለገሉ ታላቅ ሰው ናቸው እና ዛሬ ደግሞ አፊያቸው ስለጎደለባቸው ረብልዓለሚን አፊያቸው እንድመልስላቸው። አላህ ሱብሓነሁ ተዓላ የማንን ዱአ እንደሚቀበል አይታወቅምና ሁላችሁም ዱዓ አርጉላቸው። አላህ አፊ ያርጋቸው። አላህ አሊሞቻችን ይጠብቅልን። ማንም ሰው አይታመም፣ ሀቂቃ ይታመመው ሁሉ አላህ ያሽረው። አላህ አፍያ አድርጋቸው። እና ለሙስሊሙ ማህበረሰብ ጥሪ ስለቀረበ ይህ መልእክት የደረሳችሁትና ወንድሞቼ በሙሉ አላህ አፍያ እንዳደርጋቸው ዱዐ አድርጉላቸው። አላህ አፍያ አድርጋቸው። አፍያቸውን መልሶ በሰላም ወደ ቤታቸው ተመልሰው ደግሞ እኛም ደስ የሚለን አላህ ያድርገን እላለሁኝ። አሌይኩም ረመትላ ወበረካቱ። ማረግ ካልቻለ ዝ ራሳችሁ ላይ ነው መጥፎ ነገር የምታመጡት። ታሞ በአላህ ስብሃነው ተዓላ አምር ውስጥ ያለ ሰው መታመም ረሱልም ዐለይሂ ሰላት ወሰላም ታመዋል፣ ሰሓቢዎቹም ታመዋል። አላሁ ረቡል ዒዛ ባሮችን የሚፈትንበት ብዙ ያለ። እኔና እናንተ ነገ ምን እንደሚገጥመን አናውቅም። ምንም ነገር ማድረግ ካልቻላችሁ፣ ዱዓ ማድረጉ ከከበዳችሁ፣ እንደው ዝም በሉ ለአላህ ስትሉ። እራሳችሁ ላይ ነው መጥፎ ነገር የምታመጡት። ሀጂ ሙፍቲ ኸይር ነገር ሲሰሩ የነበሩ እምንወዳቸው የምናከብራቸው ናቸው። ሌሎቹን ዑለማዎች እንደምናከብረው እማይስማማችሁ እማትፈልጉት ነገር ሊኖር ይችላል። ግን ሰው ተይዞ ታሞ ባለ ሰው ላይ ክፉር ንግግር መልዑን ካልሆነ የተረገመ ካልሆነ አይናገርም። ይሄ የረሱል ዓለይሂ ሰላቱ ወሰላም ስነ ምግባር አይደለም፣ አላስተማሩንም። የሰሃቢዎቹ ስነ ምግባር አይደለም። ቁርአን ላይ ሙሐመዱን ረሱሉላህ ወለዚነ ማዕሁ እነዛ ከሱ ጋር ያሉት አሽዳኡ ዓለል ኩፋር ሩሓማኡ በይናሁም ያለው። አምስት አውቃት ሶላት ሁላችንም እየሰገደን አንድን ዓሊም፣ አንድን ትልቅ ሰው ታማ ያለን ሰው ዱዓ እናድርግ። ዱዓ ማረግ ከከበዳችሁ ጥላቸው ጥግ ድረስ እንኳን ቢደርስ ክፉን ንግግራት እናገቡ ዝም በሉን የተባለው